ቅዱስ ሐሙስ አምስት አምስተኛ ቀን ሞንጫሪ ምስክር ጥሩ ነው። ተራኪዋ ኢፍራታ አገዛ ሀይ ነኝ። አብራችሁን ቆዩ። ኢየሱስና ና ደቀ መዛሙርቱ በላይኛው ክፍል ውስጥ ፋሲካንና ዋናውን የጌታን እራት አብረው ታደሙ። ማቴዎስ ምዕራፍ 26 ከቁጥር 17 እስከ 30 ማርቆስ ምዕራፍ 14 ከቁጥር 12 እስከ 26። ሉቃስ ወንጌል ምዕራፍ 22 ከቁጥር 7 እስከ 30። ዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 30። የቂጣ በዓል በመጀመሪያው ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት እንድናዘጋጅ ትፈልጋለህ? ብለው ጠየቁት። እርሱም መልሶ ወደ ከተማ ገብተህ ወደ አንድ ሰው ሂድና ንገረው፣ መምህሩ እንዲህ ይላል የቀጠሮዬ ቀን ቀርቧል ከደቀ መዛሙርቴ ጋር በእናንተ ቤት ፋሲካን አከብራለሁ ስለዚህ ደቀ መዛሙርቱ ኢየሱስ እንዳዘዛቸው አደረጉና የፋሲካን በዓል አዘጋጁ በመሸም ጊዜ ኢየሱስ ከአስራ ሁለቱ ጋር በማዕድ ተቀመጠ ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ በጣም አዝነው ነው እርስ በእርሳቸው ጌታ ሆይ እኔ አይደለሁም ይሉ ጀመር ኢየሱስም ከእኔ ጋር እጁን ወደ ወጪት ወይም ሳህን ውስጥ ያጠለቀ እኔን አሳልፎ ይሰጣል። የሰው ልጅ ስለ እርሱ እንደተጻፈ ይኖራል፤ ነገር ግን የሰውን ልጅ አሳልፎ ለሚሰጥ ለዚያ ሰው ወዮለት፤ ባይወለድ ይሻለው ነበር። ያን ጊዜ አሳልፎ የሚሰጠው ይሁዳ መምህር ሆይ እኔ ሆንን አለው። ኢየሱስም መልሶ አንተ አልህ አለው። ሲበሉም ኢየሱስ እንጀራውን አንስቶ አመሰገነ፤ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ የኔ አካል ነው ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፤ ሁላችሁ ከእርሱ ጠጡ። ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የቃል ኪዳኑ ደሜ ነው። እላችኋለሁ ከዚህ ከወይኑ ፍሬ በአባቴ መንግሥት ከእናንተ ጋር አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አለ። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ማቴዎስ ምዕራፍ 26 ከቁጥር 17 እስከ 30። ሉቃስ ቂጣውንና ወይኑን ከተካፈሉ በኋላ ወዲያው ደቀ መዛሙርቱ ከመካከላቸው የሚበልጥ ማን እንደሆነ ይከራከሩ እንደነበር ይነግረናል። ሉቃስ ወንጌል ምዕራፍ 22 ከቁጥር 31 እስከ 38። ኢየሱስ ሕይወቱን አሳልፎ እየሰጠ ነበር። ደቀ መዛሙርቱን ያሳሰባቸው ከሁሉ የተሻለው ማን እንደሆነ ማወቁ ነበር። ኢየሱስ ሊሰቀል ባለበት ወቅት ይህንን ክርክር ማየት ምን ያህል እንደሚጎዳ መገመት እንችላለን። ከዚያም ኢየሱስ የጴጥሮስን ክህደት ተንብዮአል። ጴጥሮስም ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም አለው ሌሎቹ ደቀ መዛሙርትም ሁሉ እንዲሁ አሉ ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 35 ኢየሱስ ግን ያውቅ ነበር እንደሚሮጡ ያውቅ ነበር በጭንቁ ሰዓት ጥለውት እንደሚያፈገፍጉ ያውቅ ነበር በዚያም ምሽት ኢየሱስ ለደቀ መዛሙርት የስንብት ንግግሩን ተናገረ እርስ በእርሳችሁ በመወደዳችሁ ሰዎች ሁሉ ደቀ መዛሙርቴ እንደሆናችሁ ያውቃሉ ማቴዎስ ወንጌል ምዕራፍ 26 ከቁጥር 31 እስከ 35፣ ማርቆስ ወንጌል ምዕራፍ 14 ከቁጥር 27 እስከ 31፣ ሉቃስ ምዕራፍ 22 ከቁጥር 31 እስከ 38። ኢየሱስ እንደሚሄድ ሲናገር ሳለ የዚህን ጊዜ ደቀ መዛሙርቱ በጣም ደነገጡ። ፊልጶስ፣ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አለው። አገልጋዮቹን በአደራ ለመስጠት የእጅ ስራውን እየሰራ ነው። እነርሱ በአንድ ያርድ መስመር ላይ ናቸውና ኳሱን እያወዛወዙ ነው። እሱ ማን እንደሆነ እንኳን እርግጠኛ አይደሉም። ወደ መስቀሉ መሄድ አለበት ወይም አያገኙትም። ዮሐንስ ወንጌል ምዕራፍ 14 ከቁጥር 5 እስከ 14 በመጨረሻው ከላይኛው ክፍል ከመውጣቱ በፊት ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ለደቀ መዛሙርቱ ምልጃውን ጸለየ። ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ መጣለሁ። ቅዱስ አባቶይ፣ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስም ጠብቃቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም። በእውነት ቀድሳቸው፣ ቃልህ እውነት ነው። ዮሐንስ ወንጌል ምዕራፍ 17 ከቁጥር 6 እስከ 19 ኢየሱስ ደቀ መዛሙርቱን ወደ ጌቴሰማኒ የአትክልት ስፍራ ወሰዳቸው። እንዲጸልዩለት ጠየቃቸው። በመከራ ሲጸልይ ከመከራ ጽዋ እንዲርቅ እግዚአብሔር ለመነ። ፍጹም ሰው ስለሆነ በእርግጥ የእነርሱን ማጽናኛና ድጋፍ ፈልጎ ነበር። እነርሱ ግን አንቀላፍተው ብቻውን ተውት። ዕብራውያን ምዕራፍ አምስት ቁጥር ሰባት የጸሎቱን ብርታት ስሜት ይሰጠናል። ከሞት ሊያድነው ወደሚችለው በታላቅ ለቅሶና እንባ ጸሎትና ልመና አቀረበ። በአትክልት ውስጥ መጸለይ ብቻ አልነበረም። እያለቀሰ ነበር። ማልቀስ ብቻ አልነበረም፣ እያማጠ ነበር። እሱ እንባ ብቻ አልነበረም፣ እሱ ላብ ብቻ አልነበረም፣ የደም ላብ ነበር። ለአንድ ሰዓት ያህል ልትተጉ አልቻላችሁም ሲል በድምፅ ውስጥ ያለውን ብስጭት መገመት እንችላለን። ደቀ መዛሙርቱ ስላልተሳካላቸው እግዚአብሔር ኢየሱስን እንዲያጽናኑ መላእክት ላከ። ማቴዎስ ወንጌል ምዕራፍ 26 ቁጥር 30፣ ማርቆስ ወንጌል ምዕራፍ 14 ቁጥር 26 ሉቃስ ወንጌል ምዕራፍ 22 ቁጥር 39 እስከ 46። ይሁዳ ኢየሱስን አሳልፎ ሰጠ። ኢየሱስም ይሁዳን በመሳም አሳልፈህ ልትሰጠኝ ይገባሃልን አለው። ኢየሱስ ከደቀ መዛሙርት ጋር ብዙ ጊዜ ይሰበሰብ ነበርና አሳልፎ የሰጠው ይሁዳ ቦታውን ያውቅ ነበር። ይሁዳም ጭፍሮችንና የካህናት አለቆችን፣ የፈሪሳውያን አለቆችን እየመራ ወደ አትክልቱ ስፍራ መጣ። ችቦ ፋኖስና የጦር መሣሪያ ይዘው ነበር። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ? አላቸው። የናዝሬቱን ኢየሱስ ብለው መለሱለት። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ከሃዲው ይሁዳም ከእነርሱ ጋር ቆሞ ነበር። ዳግምም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስ አሉት። ኢየሱስም መልሶ እኔ ነኝ አልኳችሁ፣ እኔን ትፈልጉ እንደሆነ ሆናችሁ እነዚህ ይሂዱ ተዋቸው አለ። ይህ የሆነው ከነዚህ ከሰጠኸኝ አንዱን እንኳን አላጠፋውም ያለው ቃል ይፈጸም ዘንድ ነው። ዮሐንስ ወንጌል ምዕራፍ 18 ቁጥር 2 እስከ 9። ኢየሱስ ተይዞ ወደ ሀና ቤት፣ ከዚያም አርብ ማለዳ ወደ ሊቀ ካህናቱ ወደ ቀያፋ ተወሰደ። ዕለተ ሐሙስ ፍቅር ተገለጠ። አምላክ የባሪያውን እግር አጠበ።